የሚያረጉትን አያቁምና ይቅር በላቸው ብሎ ነው ፈጣሪ ጸሎት ያስተማረን። እኔ እስከ ዛሬ ማንንም ተናግሬ አላቅም። ዛሬ ግን ሩታ ልናገራት ነው። መዘመን እንደዚህ ከሆነ በአፍንጫዬ ይውጣ። እስከ ዛሬ አብርሽ እንደ ልጅ ጥፋት ያጠፋል፣ የሚያረገውን ነገር አያቅም፣ በስሜት ይመራል እንል ነበር። ዛሬ ግን ሩታ ብሶብሽ መጣሽ። እንዴ! እኛ ኮ ከሱ ተሽለሽ ተገኘሽ እያልን ነበር። ስናስብ የነበረው ቤተሰብ በመጀመሪያ ደረጃ ያው ስለነ ሃይሚ ብሩኬ እንደዚሁም ደሞ ስለነጋሽ የሙሽ የሰብሰ ባርቂ ነው። ሁሉንም ባንድ ቪዲዮ ይላችሁ መጣው። በመጀመሪያ እኔ ስለ ሩታ ነው አስተያየት መስጠት የምፈልገው። እንግዲህ አብርሽ ብዙ ጥፋቶችን ሲያጠፋ ይሄ ስህተት ነው፣ ይሄ እንደዛ አታድርግ አብርሽ በስሜት ይመራል፣ ሩታ ጎበዝ ናት፣ አስተዋይ ናት ስንል ነበር አይደል? ዛሬ ግን እኔ ያየሁትን ማመን ያቃተኝ አይኔን ጨፈንኩኝ። የሆነ ሰው ኢዴት አድርጎ ነው ያወጣ ያወጣባት እያሰብኩኝ ግን ቻናሉ ደግሞ የሩታ ነው ቤተሰቦች የምሬ እንደምላቸው ይማ ኢዴት አርገው ሰዎች ናቸው እንደዛ አርጋ ያመጧት እያልኩ ነበር እና ሩታ ምን ነካሽ ምን ሆንሽ ማለት ተመስገን አምላኬ የሚባለው እኮ በዚህ ሰዓት ሴት ልጅ ድብቅ ሽሽግ ብላ ነው ጸሎት የምታደርገው ፈጣሪ በሆድ ያለውን በጀርባ ያርግልኝ እያለች ነው የምጸልየው እንጂ ሆዷን ራቁቷን ሆና መታ እንዴ ተመስገን አምላኬ የማይባለው የማይሆነው እንዲህ ባለፈ እኮ ፎቶ የተነሳሻቸው በጣም የሚያማምሩ አድንቄ ሳልጨርሰች ጭራሽ የራቁትሽን ትመጫለች። በእርግጥ አንቺም ላይፈረድብሽ ይችላል። ስቲል እስካሁን ሩታ ነፍሰ ጡር አደለችም። በቅርብ ራሱ ከሁለት ቀን ምናምን በፊት ታቃላችሁ፣ የነፍሰ ጡር የሚሸጥ አለ ገበያ ላይ ስፖንጅ፣ እሱን አርጋ ነው እንጂ ነፍሰ ጡር አደለችም እየተባለ ሲዘዋወርባት ነበረ። የሆነች ልጅ እያሳየች አፍሪካ ውስጥ ያለች ልጅ ናትኝና ያን ነገር እያሳየች እያለ ሩታን ኢዴት አድርገው፣ ሩታም እንደዚህ እንደዚች እንደ ልጅ እያስመሰለች ነው ነፍሰ ጡር አይደለችም እየተባለ ነበረ። እዚህ ጋር ታዲያ ሰው አለሽ፣ ና አንቺ ራቁትሽን መውጣት አለብሽ፣ ራቁትሽን መምጣት አለብሽ። ልትወጂ እኮ ቀናት ነው የቀረሽ አይደለም። በጸሎትሽ እየጸለይሽ ልጄን የተባረከ ልጅ ስጠኝ፣ የሆዴን በጀርባ ያርግልኝ እያልሽ መጸለይ ነው እንጂ ወደ ቤትሽ ሽሽግ ብለሽ። ሲጀመር እኮ በጣም ብዙ ሰዎች አሉ ማርገዛቸው ሳይታወቅ መውለዳቸው የተሰማ አንዳንድ ሰዎች እንደዚህ ያደርጋሉ፣ ግን ኢትዮጵያ ላይ እኔ እንደዚህ አይነት ነገር እኔ አይቼ ሰምቼ አላቅም። ላየሁት ራሱ እኔ እንዴት እንደደነገጥኩኝ እናንተ አታቁም። የምን ኢዲቲንግ ነው ብዬ ብፈልግ ቻናሉ የሩታ መሆኑን ሳይ ብቻና ብቻ ነው ያመንኩትኝ። እና ሩታ እንደዚ ታደርጊ ያለሽ ብዬ በጭራሽ አስቤም አልሜም አላቅም። አንቺ ኮ ከአብርሽ ባስሽ ማለት ነው። አብርሽስ ቢያንስ ከሄርሜላ ጋር ፍቅር ፍቅር እየተጫወተ ነው የመጣው። ራቁቱን አውልቋል መጣም እስካሁን እና ለሰው ብለሽ እንዴት ራቁትሽን ትመጫለች መጫለሽ ሰው ለማሳመን ብለሽ? የሰው ልጅ አላመነኝም እርጉዝ አይደለችም ብለውኛል ብለሽ ሰውን ለማሳመን ራቁትሽን ሽን እንዴት ትመጫለሽ? ምን ሊሆን ብለሽ ነው እንደዚህ ፎቶ ተነስተሽ የለቀቅሹ? አረ በጣም የሚደብረው ቤተሰብ የምር ወዴት እየሄድን ነው? ይህ ዘመናዊነት ከሆነ እኔ ባፍንጫ ይውጣ አያስፈልግም። አንደኛ ባህላችንም አይፈቀደው እንዴ እናቶቻችን እኮ አረገዘች መባሉ ሳይታወቅ ወለደች ነው የሚባሉት። ገባችሁ? ወልዳለች አራስን ጠይቅ ነው ሲባሉ ምን ሰማውኝ። እና እራቁትሽም ምን አስወጣሽ? እኔ ቤተሰብ በጣም ነው የደነገጥኩትኝ። እኔ እንዴት ብዬ ልንገራችሁ ስቲል፣ እስካሁን አለቀቀኝም ድንጋጤ። እውነት ሩታ፣ ይህን ፎቶ አጥፊው ማለት አይጠቅምሽም፣ እውነቴን ነው የምልሽ አይጠቅምሽም። ምክንያቱም ትቀሰፊበታለች፣ የሰው ዓይን ከባድ ነው። ሰዎች አላረገዘችም፣ የውሸት ነው ቢሉሽም፣ አንቺ ግን ወልደሽ ልጅሽ እንዳቅፈሽ መምጣት እየቻለሽ ራቁትሽን እንዳበደ ሰው ራቁትሽ፣ ምን አስወጣሽ? እንደ እንደዚህ አይነት ፎቶዎችን ካስፈለጉሽ እንኳን ተነስተሽ በውስጥ ቤትሻሻቸው እንጂ ሶሻል ሚዲያ ላይ እውነት እኔ እያከበርኩሽን ያህል ሩታ ጎበዝናት ናት ስማርት ናት ቢያንስ ከአብርሽ በተሻለ ታስባለች ያልኩትን ያክል እኔ አብርሽን ይቅር በላይ ልል ነው የምሬ እነምላችሁ እኔ መሳደብ አልፈልግም በሰው ህይወት ውስጥ ገብቼም መወሰን አልፈልግም ይሄ ግን ባህላችንም አደለም አንደኛ ደረጃ ሁለተኛ ደረጃ ደግሞ ትቀሰፊበታለች የሰው አይን እንኳን አደለም ሰውን ቀርቶ እንጨት ያደርቃል ይባላል በሀገራችን አባባል ማለት ነው ና እሷ አፍ ነው የምትገቢበት፣ ሩታ ከቻልሽ። ይሄን ቪዲዮ መቼም የምታዩ ከሆነ ለጥፈው አለሁኝ፣ ግን ሆድሽ እንደብቄ ነው የምለጥፈው። እንደዚያ አሁን አንቺ እንዳመጣሽ አምጥቼ ታምሌ ላይ አላሰጠውም። የመር በጣም ያስደነግጣል። መካሪ ሰው የላትም ሆይ ዘመድ አጠገቧ የሚቆጣ እናት አባት የላትም ሆይ ነው የሚያስ ብለው እንኳን አይደለም ቡታ ጅራ ላይ በውጭ ዓለም ራሱ ብዙ ሰዎች አሉ ሽሽግ ብለው ፎቶ የሚነሱ እና ምን ነክቶሽ ምን አስበሽ እንደሆነ እንደዚያ ያረግሹ ፈጣሪ ይወቀው። ኤኒ ውስጥ እንግዲህ ቤተሰብ ወደ እነ ብሩኬ ጋር ስመጣላችሁ ዛሬ ሙሽዬ ና ጋሽዬ የተወውቀን ነው ቤተሰቦች ሊያስተዋውቋቸው ይዘዋቸው መጥተዋል። ብዙ ጊዜ የሀይሚዬ ናት ናፍቃኛለች ናፍቃኛለች ስለነበር ትናንትና ቪዲዮ ተሰርቷል። ቢዚ ስለነበርኩኝ በጣም ስራ ስለበዛብኝ ኢቨን ቪዲዮአቸውን ራሱ ዛሬ ነው ያየሁትኝና በጣም ደስ ብሎኛል። ሲቀጥል የሀይሚ እናት ከብሩኬና ለመጀመሪያ ጊዜ በነገራችን ላይ የሀይሚ እናት ናት ብሩኬና ሀይሚ ቁም ነገር ላይ ቶሎ እንዲያደርጉት ወይንም ግንኙነታቸው ወደ ቁም ነገር ቶሎ እንዲቀየር መልእክት ያስተላለፈችው፣ በዚህ ደግሞ ደስ ብሎኛል ከምታስቡት በላይ። ዛሬ ደግሞ ሙሽዬ ጋሽዬ በአንድ ላይ መጥተዋል። ግን እኔ በደንብ አስተያየት መስጠት አልቻልኩም፣ በዚህኛው ምክንያቱም የሩታ ነገር ስላስደነገጠኝ ማለት ነው። ቤተሰብ የምር እነጋሽዬ የሩታ ስናት ትልቅ አይደሉ ትልቅ ሰው አይደሉ፣ አይመክሩም ልጅዎትን ግፍ አደለ የሆነ እንዲህ ነው ብቻ። እኔ በጣም ነው ያስደነገጠኝ። እና ኤኒዌይስ እንግዲህ ሙሽዬና ጋሽዬ ሲተዋወቁ ምን አይነት ፊሊንግ ይኖራቸዋል? ሁለቱም በጣም ተጫዋች ናቸው። ሲቀጥል ደግሞ ብሩኬና ሀይሚ ቀስ ቀስ እያሉ መንገዱን እያመቻቹት ነው። ቤተሰብና ቤተሰብ ከተተዋወቀ በኋላ ምንም በቃ ሌላ ነገር የለም። ሌላ ምንም አይነት ታምር ቢፈጠር ሀይሚና ብሩኬ ጋር ማንም ምንም ሊለያያቸው አይችልም። እንዲሁም ከዚህ በፊት የድሮ ፍቅረኛህን ይዛት መጣም ወይ ምናምን እያሉ ሊቭ ላይ ራሱ እያየሁት ነበር ና እና እሱም ተናግሯል። ከሀይሚ ጋራ ምንም ነገር ቢመጣ በመካከላችን አይለየንም እኔ እና እሱ አንድ ነን እያሉ ነበረ። ልክ የሀይሚዬ እናት ወደ ቁም ነገር ቀይሩት እንዳለች ልጅነት የለም። ሁሌ ሀይሚ፣ ብሩኬ ተጣምራችሁ ቀለበታችሁን አድርጋችሁ አግብታችሁ ወልዳችሁ ከብዳችሁ ለማየት ያብቃን። ኤኔዮስ እንግዲህ ጋሽዬ እሙሽዬ ዛሬ ተዋወቁ። ቀጣይ ደግሞ በነገራችሁ ላይ ለሀ ሶሪ ለሀብ አይደለም፣ የሀብ ማገዳ ነው። የመለኛው ሰርግ ጊዜ የሀይሚ ቤተሰቦች ራሱ ተጠርተዋል። ምክንያቱም ብሩኬ እያለ ነበር ሰርግ ላይ አይችታለሁ እያለ ነበር። እና ብሩኬ አንቱ አባባልህ እንዴት ደስ እንደሚል ኦማይ ጋዳው! ካአሁኑ በደንብ ተለማመድበት በኋላ እንዳይጠፋብህ ማለት ነው። እና እንግዲህ ያው የሀይሚዬ እናት ያው የአብርሽ እናት ናት አይደለም? እንደዚሁም ጋሽዬ የሩትዬናት ሩታን ተቆጡልን፣ እውነት ተቆጡልን። ይሄ እብደት እንጂ ጤነኝነት አይደለም። ነፍሰ ጡር ናት፣ በእግዚአብሔር እጅ የተያዘች ሴት ናትኝ። እውነት ሴቶች በነፍሰ ጡር ጊዜያችሁ መጸለይ እንጂ ያለባችሁ ሁላችሁም በየ ሃይማኖታችሁ ወታችሁ ማስጣት ዝምንና አይደለም። ፋርነት ነው እንደኔ ማለት ነው